ሰላም ቤተሰብ፣ እንዴት ናችሁልኝ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ቅመምዬ፣ ቅመሟ፣ ንግስቷ፣ ምርጧ በቲክቶክ ተከስታለች። እንግዲህ አቤት አነጋገር፣ አቤት ቅኔ፣ አቤት ቅኔ አወጣጥ። እንዴት እንደምትችልበት እኮ አነጋገርሽ ቅኔ። ዘራፊ የኔ ቅኔ ዘራፊ የኔ አትጠገብ ይሄን ያተጠገብ ይሻለው። እንግዲህ ምን ብላለች መሰላችሁ? በቲክቶክ ስቶሪዋ ላይ አንድ ነገር ዱቅ አድርጋልናለች። መቼም እሷ ያው ለተመልካቾቼ፣ ያስተምርልኛል፣ ይመክርልኛል የምትለው ነገር ምን ጊዜም ታካፍለናለች። በኢንስታግራምም ሆነ በቲክቶክ ስቶሪዋ ላይ ፖስቱ ታደርግልናለችና እንዳጋጣሚ ስገባ ዛሬ ደግሞ ስድስተኛው ደቂቃ ላይ ን ያገኘኋት ውስጥ ፖስት ካደረገችው ስድስት ደቂቃ ሆኖታል። ሆነ ንግግሯም አሁን ዛሬም ተኩሳብን ሄዳለች። ስሙማ አዳምጦኝ ለአንበበላችሁ ብስለት በእድሜ የሚመጣ ሳይሆን ባሳለፍ ነው የህይወት ፈተና የሚመጣ ነው ባሳለፍ ነው የህይወት ፈተና ልክ የሚመጣ ነው ብላለች። እውነት ነው። በዚህ ሰዓት ደፍተር እስክሪብቶ ትምህርት ቤት ተመላልሰን ከምንማረው ይልቅ ካሳለፍነው ከህይወታችን ጉዞ የምንማረው ይበልጣል። በዚህ ሰዓት ህይወት ራሷ የምታስተምረን ትምህርት አለና፣ አንዳንድ ጊዜ ብዙ ችግሮች ወይም ደግሞ ፈተናዎች፣ ደስ የሚሉ ነገሮች፣ በተደጋጋሚ ጥሩ ነገሮችን ካሳለፍን አሁንም ጥሩ ነገር ቢመጣ በህይወታችን ምንም አይመስለንም። ያው ነው አንድ አይነት ነው። በተደጋጋሚ ደግሞ ህይወታችን ላይ ፈተና ሲመጣ ደግሞ እንደዛው ችላ ብለን እናልፈዋለን። ኖርማል ነው በቃ፣ እያጠነከረን እያበሰለን የበለጠ ጎበዝና ጠንካራ እንድንሆን ያደርገናል። እና በነገራችን ላይ ብስለት፣ ሁለት አይነት ብስለት አለ፤ የአይምሮ ብስለትና የእድሜ ብስለት። የእድሜ ብስለት ማለት ያው እድሜያችን እየበሰለ በሄደ ቁጥር ስጋችን ሰውነታችንም እየበሰለ እየጠነከረ ይሄዳልና ለሰው ልጅ ግን የስጋ ጥንካሬ ሳይሆን ዋናው ወይም ደግሞ የእድሜ ጥንካሬ ሳይሆን የአይምሮ ብስለት ያስፈልገናል። እና ሀይሜና በሩኬ ደግሞ አሁን ላይ ትንሽ ብስለት እየጎደላችሁ ይመስላል ከምታደርጉት አንጻር፣ ከማየው ከምሰማው እየተዋደዳችሁ እየተፋቀራችሁ ነገር ግን ሁለታችሁ እልህ ውስጥ ተጋብታችሁ እያንዳንዱ የምታደርጉት ነገር ደስ አይልም። ያ ደግሞ ምንድን ነው አንዱ የብስለት እጥረት ይባላል። እና ሁለታችሁ የምትታረቁበትን ቀን እኔ ናፍቆኛል። ፈጣሪ ቅርብ ያደርገው እና እውነት ነው ሃይሚሻዬ ንግግርሽ ትክክል ነው፣ ግን ተግባራዊ አድርጉት ቢያንስ ሁለታችሁም እልህ ውስጥ ሳት ገቡ፣ በሰል ብላ በቃ ቢያንስ እንደ ከሁለት አንዳችሁ እኮ ለነገሩ በሰል ያለ ቢኖር እኮ ይስተካከል ነበር። ግን ሁለታችሁም ልጅ ሆናችሁና ፍጩ ደብልቂው ሆነ ነገሩ ሁሉ እና ፈጣሪ ያግዛችሁ። መብርሃን ቅዱስ ገብርኤል በለተቀኑ ያግዛችሁ።